ሰላም ታስፈራላችሁ። ገናይ እንኳን ደሳለሽ። ስለዚህ የሁለቱን ሰዎች ታሪክ በቀንጨብ አድርጌ አነባለሁ። መጀመሪያ ላይ የጎበዜ ጎሹን ታሪክ ላንብብላችሁ። ጎበዜ የናዳር ራዝማች ጎሹ የመጀመሪያ ልጅ ሲሆን በበለዛ የሚገኘውን ሕክምና ለማግኘት በሄደበት በመጽሐፍ ቅዱስ አንባቢያን አገልግሎት ህይወታቸው ከተለወጡ ሰዎች አንዱ የሆነ ሰው ነው ጎበዜ በበለዛ ከሁለት ሳምንት ሕክምና በኋላ ለዓመታት ካሰቃየው በሽታ ሊድን ቻለ። ይህም ለጎበዜ ትልቅ ተአምር ነበር። በዚያም ከአለቃ ተወልደ መድህን ጋር ስለተዋወቁ ስለ እምነቱ ብዙ ጥያቄዎችን ይጠይቅ ነበር። በመጋቢት 1897 ዓ ም ኤርትራ የሚገኙ የወንጌላውያን አማኞች ዓመታዊ ጉባኤ ላይ በመገኘት ስብከቶችንና ውይይቶችን በአክብሮት ካደመጠ በኋላ በዚያ ስፍራ እውነተኛ የሆነውን የእግዚአብሔርን ትምህርት አምኛለሁ ሲል በትግርኛ ቋንቋ በጻፈው የሕይወት ታሪኩ ላይ አስፍሯል። ቤተሰቡን ለማየት ከአንድ ዓመት በኋላ ወደ ትውልድ አገሩ ወደ ናዳር የተመለሰ ሲሆን ተከታዩን ሁለት ዓመታት በአስመራ በሚገኘው የወንጌላውያን ትምህርት ቤት ተማረ። ትምህርቱንም እንደጨረሰ ከታህሳስ 1901 ዓመተ ምህረት ጀምሮ በወንጌላዊነት ማገልገል ጀመረ። የጎበዜ አገልግሎት እንደ ሌሎቹ የወንጌል አርበኞች መከራ የተጋረጠበት ነበር። የገጠመው መከራ ጎበዜን ለበለጠ የወንጌል ሥራ አነሳስቶት ከእስር ከተፈታ በኋላ ከመጽሐፍት ቤት እና ከክሊኒኩ ባሻገር ትምህርት ቤት በመክፈት መጽሐፍ ቅዱስን በጣልያንኛ፣ በትግርኛ፣ በአማርኛና በግዕዝ መጻፍና ማንበብ ማስተማር ጀመረ። በ1981 ዓ ም ደጃዝማች ገብረ ሥላሴ የልጃቸው ተክለ ሃይማኖትን ስልጣን ሽረው አድዋን ወደ ማስተዳደር መመለሳቸው ለነጎበዜ መልካም አጋጣሚ ሆኖ የተወሰነ ገንዘብ ንብረታቸውን እና መጽሐፍት እንዲመለስላቸው ተደርጎ መሬት ተሰጥቷቸውም ትምህርት ቤት ሰርተው የቀድሞ ስራቸውን እንዲቀጥሉ ሆነ። ወደ ክሊኒኩም ብዙ የታመሙ ሰዎች ይመጡ ነበር። ሆኖም ግን በከተማው የተነዛው የሐሰት ወሬ እና ጉምጉምታ ለስራቸው ትልቅ እንቅፋት ሆኖባቸው ነበር። ደጃ አዝማች ገብረ ሥላሴ ጎበዜ ላይ እርምጃ እንዲወስዱ ከህዝቡ ትልቅ ግፊት ቢደረግባቸውም እርሳቸው ግን አንዳች ነገር ከማድረጋቸው በፊት ከስልጣናቸው ተነሱ። ከዓመታት በኋላ አጼ ኃይለ ሥላሴ አገረ ገዢዎች የሃይማኖት መቻቻል እንዲኖራቸውና በሃይማኖት ምክንያት የሚደረጉ ስደቶችን በመቃወም በማቆም በሀገሪቱ እድገት ላይ እንዲሰሩ ትእዛዝ አስተላለፉ። ይህም ለእምነት ነፃነት በር ከፋች ነበር። በአድዋ የሚገኘው የጎበዜ ትምህርት ቤት በ1925 ዓ ም 140 ተማሪዎች ተቀብሎ ያስተምር ነበር። በኤርትራ በሚገኙ የወንጌል አማኞች መዋጮ የተሰራው ቤተ ክርስቲያን ግን የጎበዜን ትምህርት ለመስማት ለሚመጣው ምዕመን በቂ አልነበረም። በ1927 ዓ ም ፋሽስት ኢጣሊያን አድዋን ሲቆጣጠር በትግራይ ያሉ መጽሐፍ ቅዱስ አንባቢያን ከስዊዲን ሚስዮን የገንዘብ ድጋፍ ለማግኘት ባይችሉም ጎበዜ ግን ትምህርት ቤቱን ማስቀጠል ችሎ ነበር። ነፃነትም ከተገኘ ከአንድ ዓመት በኋላ በጎበዜ ትምህርት ቤት የሚማሩ ሰባ አምስት ተማሪዎች ነበሩ። ጎበዜ ምናልባትም ተማሪዎችን እያስከፈለ ሳያስተምር እንዳልቀረ ይገመታል። አሁን ደግሞ የሽጉጤ ዳዳን ታሪክ አነብላችኋለሁኝ። የእሳቸው ታሪክም እንዲህ ነው። በ1928 ዓመተ ምሕረት ጣልያን ኢትዮጵያን በወረረች ጊዜ የውጭ ሚስዮናውያን ከሀገር እንዲወጡ ትዕዛዝ ተላለፈ። እነርሱም ሽጉጤንና ሰብሮ የተባለ አማኝ የከንባታ እና የሃዲያ ቤተ ክርስቲያን መሪ ሽማግሌዎች እንዲሆኑ ሰየሙ። ሁለቱም ወጣቶች በአካባቢው የተዘዋወሩ ወንጌልን መስበክ ጀመሩ። የወንጌል መልእክተኛ መሆናቸውን ተከትሎ በሽጉጤ ሕይወት መከራ ተፈራረቀ። ቤቱ ተቃጠለ፣ ከብቶቹ ተዘረፉ፣ ባለቤቱ ልጆቹ እና የቅርብ ዘመዶቹ በበሽታ አለቁ እርሱ ግን በዚህ ሁሉ መከራ ውስጥ የወንጌል አገልግሎቱን ቀጠለ የህይወት ምስክርነቱንም ወንጌልን ለማካፈል ተጠቀመበት ሽጉጤ በትውልድ አውራጃው እየተዘዋወረ ወንጌልን እንደሚሰብክ ለጣሊያን ሹሞች በባንዳዎች በኩል ወሬው ደረሰ በሚሄድበት ሁሉ እየተከታተሉ ፋታ ነሱት በ1932 ዓመተ ምህረት መጨረሻ ላይ የእስልምና ሃይማኖት ተከታይ በሆነው ታላቅ ወንድሙ ቤት እንደተሸሸገ የጣሊያን ወታደሮች ሊያመልጥ በማይችልበት ሁኔታ ከበቡት። ይህንም ሲረዳ ወንድሙ ወዳለበት ስፍራ ሄዶ በእጁ የሚገኘውን የከበረ ሀብት አደራ ሲሰጠው እንዲህ ብሎ ነበር፣ አንተ እስላም ነህ፣ አንተ እስላም ብትሆንም መቼም የናቴ ልጅ ነህ። እኔ አሁን ከጣሊያኖች የማመልጥበት ዕድሜ ተሟጧል። መሰቃየቴም ሆነ መገደሌ ሳይቆረቁረህ አይቀርም። እውነት የእኔ ነገር ግድ የሚልህ ከሆነ ኑዛዜን ተቀበለኝ። በኑዛዜ መሰረት የምነግርህን እንደምትፈጽምልኝ በእናታችን ስም ቃል ግባልኝ። በል እንግዲህ የእናቴ ልጅ ይህን መጽሐፍ ተረከበኝ። ይህ መጽሐፍ በከንባታና ሀድያ አውራጃ አምሳያ ሌለው መጽሐፍ ነው። እኔ እስከማውቀው ድረስ በአውራጃችን ውስጥ ያለው አንድ መጽሐፍ ቅዱስ ብቻ ነው፤ እርሱም እኔ እጅ ውስጥ ነው። ለእኔ ውድ ንብረት ማለት ይህ መጽሐፍ ቅዱስ ነው። ምናልባት እኔ ከሞትኩ ለኢየሱስ መና ወይም ለኢየሱስ ሰዎች ስጥልኝ በማለት በአደራ እጁ ላይ ያስቀመጠው። የጣሊያን ወታደሮችም ወደ ሆሳና ወስደው አሰሩት። በ1933 ዓ ም ጣሊያን ከኢትዮጵያ እስኪባረር ድረስ በወይኒ ቤት ቆየ። ከእስራትም ከተፈታ በኋላ በአደራ ያስቀመጠውን መጽሐፍ ቅዱስ ተረክቡ በአዲስ ኃይል አገልግሎቱን ቀጠለ ጣሊያን ከኢትዮጵያ ሽንፈትን ተቀብሎ ከወጣ በኋላ ሚስዮናውያኑ ወደ ከምባታና ሀድያ በ1938 ዓ ም ሲመለሱ የአጥቢያ ቤተክርስቲያኗ ብዛት ከ110 በላይ የተጠማቂ አማኞች ቁጥር ከ10 ሺህ በላይ ሆኖ ነበር ሽጉጤ የመጀመሪያ ሚስቱ በሞት ከተለየችው በኋላ ከጳንቁላ ኑነማ ጋር ሁለተኛ ትዳር መሰረተ። ከብዙ መከራ በኋላ የተገኘውን የመጀመሪያ ልጃቸውንም እዮብ ብለው ሰየሙት። ባንቁላም እንደ ሽጉጤ በእምነቷ ምክንያት በብዙ መከራ ያለፈች ሴት ስትሆን የአባ ጎሌ ኑነማ ታናሽ እህት ናት። ወይዘሮ ጳንቁላ በወንድዬ አሊ በተደረገላት ቃለ መጠየቅ ላይ ስለ ባለቤቷ ስትናገር በወንጌል ምክንያት በአገር ባላባቶችና በመንግስት ሹሞች ሲታሰሩ ሲፈቱ የኖሩ ሰው በመሆናቸው ምድራዊ ኑሯቸው ዋስትና አልነበረውም። ወደ ሹሞች ተጠርተው በሄዱ ቁጥር ልጆቻቸውን ስመው ቤተሰቦቻቸውን ተሰናብተው ከተመለሱ መልካም ባይሆንም በርቱ ብለው ይህን የሄዱ እንደነበር ገልጻለች። አቶ ሽጉጤ ከዘመነ ኃይለ ሥላሴ በኋላ በደርግም ዘመን በብዙ መከራና ስደት አልፈው በ1981 ዓ ም ወደ አገለገሉት አምላክ እቅፍ ተሰበሰቡ። እግዚአብሔር ይመስገን።